ንስሐ በመግባት ወደ እርሱ የሚመለሱትንም ይቀበላል። ሁለተኛ፣ ለደካሞች እዘኝ፣ ደስታን ታገኛለሽ። ለተቸገረ ቸሪ፣ ደህንነት ይሰማሻል። ቂም አትያዥ፣ ጤና ይሰጥሻል። ሦስተኛ፣ አላህ ከአንቺ ጋር በመሆኑ እንዲሁም መላእክት ከአላህ ምሕረትን የሚለመኑልሽ በመሆኑና ጀነት ስለ ተደግሰልሽ ተደሰች። አራተኛ እምባሽን አብሽ ጌታሽንም በበጎ ጠርጥሪው። አላህ የዋለልሽን ጸጋዎች በመቁጠር ጭንቀትሽን አስወግጅ። አምስተኛ፣ ይህችን ዓለም ለማንም ፍጹም የተሟላች ናት ብለሽ እንዳታስቢ። በምድር ገጽ ላይ የተመኘውን ሁሉ ያገኝ የለም፣ ከጭንቀት የጸዳ ሰውም አልተፈጠረም። ስድስተኛ ድንጋይ ሲወረወርበት በአጸፋው ፍሬዎቹን እንደሚያረግፍ ዛፍ ሁኚ። ሰባተኛ ሐዘን የጠፋን ነገር ይመልሳል ጭንቀትም ግድፈቶችን ያርማል ሲባል ሰምተሽ ታውቂያለሽ። ታዲያ ለምን ታዝኛለሽ? ስለ ምንስ ጭንቀት ልብሽን እንዲያላምጥ ትፈቅጃለሽ? ስምንት ፈተናና መከራ ይወድቅብኛል ብለሽ አትጨነቂ። ይልቅ ሰላም

አንቺ ሂጃበሽን አስተካክለሽ የምትለብሺ ብልህና ራስሽን ጠባቂ ሴት ክብር ይገባሻል። አንቺ አንባቢና የተማርሽ ሴት ክብር ይገባሻል። አንቺ ለጋስ፣ እውነተኛ፣ አደራ ጠባቂና ታማኝ ሴት ክብር ይገባሻል። አንቺ በትዕግሥት ከአላህ ምንዳን የምትጠብቂና በጸጸት ወደ እርሱ የምትመለሺ ሴት ክብር ይገባሻል። አንቺ አላህን የምታስታውሽ የምታመሰግኝና ዘውትር የምትለምኝው ሴት ክብር ይገባሻል። አንቺ የአሲያን የመርየምንና የኸዲጃን ፈለግ የተከተልሽ ሴት ክብር ይገባሻል። አንቺ የጀግኖችና የወንዶች እናት ክብር ይገባሻል። አንቺ መልካም እሴቶችን ተንከባካቢና አሳዳጊ ሴት ክብር ይገባሻል። አንቺ አላህን የተቀደሱ ወሰኖች የማታልፊና ከከለከላቸው ነገሮች የምትርቂ ሴት ክብር ይገባሻል። ሙስሊም መሆንሽ በራሱ ላንቺ በቂ ክብር ነው። ላይ የሚደርስብሽ ነገር ሁሉ በአላህ ፈቃድ ላንቺም ምሕረት ያስገኛል። ከዚህ በታች የምንጠቅሰው ሐዲፍ ይህንኑ ያረጋግጣል። ሴት ልጅ አምስት ወቅት ሰላቶቿን ከሰገደች

መሐሪው ጌታ በሁለቱም ዓለም ደስታን ይሰጥሻል። ሙስሊም ነሽና ውጤቱም ምንም ይሆን ምን፣ የአላህን ሕግ ተከተይ፣ ቁርዓንንና የነቢዩን ዐለህ ስላቱ ወሰላም ሱና ሙጥኝ በይ። ይህ ላንቺ የክብርና የኩራት ምንጭ ነው። ሌሎች ሴቶች በኩፍር ዓለም ተወልደዋል። የተወሰኑት ክርስቲያን፣ አይሁድ፣ ኮሚኒስት ወይም ከኢስላም የተለየ ሌላ ሃይማኖት ተከታይ ናቸው።

በጎ ስነ ምግባር ጌጥሽ፣ መልካም ጸባያት ሀብቶችሽ ናቸው። እህቴ፣ በእስልምና የምትኖር አማኝና በኩፍር ውስጥ ያለች ሴትን ተጨባጭ ሁኔታ እንኳን ብትገመግሚ ደስታሽ ወደር አይኖረው። ሙስሊሟ ሴት መጽዋችና ጧሚ ናት። የሌሊት ስግደት ወይም ቅያምለይል ለይል የምትፈጽም ለባሏ ታዛዥ፣ እጌታዋን ደግሞ ፈሪ፣ በተጨማሪም ለጎረቤት አዛኝ ለልጆቿም ሩኅሩኅ ናት። ስለሆነም ለምታፍሰው የበዛ አጅር፣ ለምታገኘው የአእምሮ ሰላምና ለምታታትመው የልብ እርጋታ እንኳን ደስ ያለሽ ልትባል ይገባል። በአንጻሩ ተገላልጣ የምትንቀሳቀሰው ሙስሊም ያልሆነች ሴት መሐይምና እርባ ነቢስ የፋሽን ሞዴል፣ ርካሽና ዋጋ የሌላት ፍጡር ናት። ክብርም ሆነ የአላህ ፍራቻ የላትም። እሷን ከራስሽ ጋር አነጻጽሪያት። አንቺ ደስተኛና ከሷ የተሻልሽ መሆንሽን ታረጋግጫለሽ። ሐያሉ አላህ የተመሰገነ ይሆን እናንተም የበላዮች ስትሆኑ ሙእሚን እንደሆናችሁ አትስነፉ አትዘኑም፣ ይላል አላህ ስብሐነሁ ወተዓላ። በቤተ መንግስት የሚንደላቀቀውም በደሳሳ ጎጆ የድህነት ኑሮ የሚገፋውም እየኖሩ ነው። ግን ማን ይሆን ደስተኛ?